መምህራን ዩኒቨርስቲ መኝታ ቤት በነጻ ስለሆነ ምግብ በነጻ ስለሆነ ኮምፒውተር ዩኒቨርስቲ ስላለ ጊዜ ስላለው ተማሪ ያን የእውቀት ማድ የሚገኝበትን ሪዝኒንግ የሚያድግበትን ተቋም ጽንፈኝነት እንዲሰራፋበት ውሸት እንዲስፋፋበት ስድድብ እንዲበዛበት እውቀት ሳይሆን ቅጥፈት እንዲፈበረክ አልፈቀድንም ወይ? አልፈቀድንም። በመንግስት ኢንተርኔት በመንግስት ኮምፒውተር በመንግስት ቢሮ ውስጥ ቅጥፈትና ውሸት እንዲሰለጥኑ አልፈቀድንም ወይ? We have to ask ourselves. ሁለተኛ፣ መምህር የእውቀት አባት፣ የተከበረው፣ የተፈራው፣ የተወደደው፣ ሽማግሌው፣ አስታራቂው፣ የእውቀት አባትነቱን ጥሎ አልሸፈተም ወይ? አልሸፈተም፣ መምህር ስንቱም መምህር እኮ መልሰናል በይቅርታ የሚያስተምሩኩ አሉ። ገብተው ወጥተው ሞክረው ሲያቀታቸው አሉኩ ተመለሱ የሉም። መምህር አይሸፍትም። መምህር ሽፍታን ክላሽ አስጥሎ ብዕር ያስይዛል እንጂ ብዕር ጥሎ ክላሽ አይዝም። እናንተም ተበላሻችሁ፣ ሽፍታውም ተበላሸ። የተበላሸ ሀገር መሆኑን ማመን ያስፈልጋል።